እንበለ ደዌ ወሕማም እንበለ ጻማ ወድካም አመከመዮም የአብጽሐነ የአብጽሕክሙ እግዚአብሔር በፍሳሐ ወበሰላም። የእግዚአብሔር ቤተሰቦች የመቤታችን የአስራት ልጆች እንደምንዋላችሁ። በሰሞነ ሕማማት በጸሎተ ሐሙስ ከምፈጸሙ ስርዓቶች አንዱን አንስተን እንነጋገራለን። ጸሎተ ሐሙስ የምንላት ዕለት ሐሙስ በሰሞነ ሕማማት ውስጥ ያለችው በተለያዩ ስያሜዎች ትጠራለች። ጸሎት ሐሙስ ተብላ ትጠራለች። እንዲሁም የምስጥር ቀን ትባላለች። የነፃነት ቀንም ተብላ ትጠራለች እና አንዱን የእግር እጥበት ቀን ተብላም ትጠራለች። ሕጽበተ እግር ተብላም ትጠራለች እና ከምስጥራቱ አንዱን ብቻ አንስተን ትንሽ ደቂቃና እንነጋገርበታለን። የእግር እጥበት፣ አሁን የእግር እጥበት ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ዝቅ አድርጎ የሐዋርያትን እግር ያጠበበትን ምስጢር በጥቂቱ እንነጋገራለን። የዮሐንስ ወንጌል ምዕራፍ 16 ይቅርታ ምዕራፍ 13 ከቁጥር ስድስት እስከ አስራ አንድ ያለውን ኃይለ ቃል ስናነብ ጌታችን ራሱን ዝቅ አድርጎ ትሕትና ሊያስተምረን የሐዋርያትን እግር እንዳጠበ እናገኛለን። አስቀድሞ ዮሐንስ መጥምቅ በዮሐንስ ወንጌል ምዕራፍ 3 ላይ እንደነገረን እኔ የእግሩን ጫማ ሊሸከሙ አይገባኝም ብሎ ተናግሮ ነበር የእግሩን ጫማ ደፍሮ መንካት የማይችሉ ሐዋርያትን እሱ ግን ዝቅ ብሎ እግራቸውን እንዳጠበላቸው እንረዳለን ይህ ምስጢሩ ምን ይሆን ምንን ሊያስተምረን ነው የሚለውን ነገር በጥቂቱ ሲናይ አንደኛ ትሕትና ሊያስተምረን ነው አምላካችን መድኃኒታችን ኢየሱስ ክርስቶስ የሐዋርያትን እግር ማጠቡ ትሕትና ሊያስተምረን ነው። ከእኔ ተማሩ እኔ በልቤም ትሑት ነኝና ብሎ የማቴዎስ ወንጌል ምዕራፍ 11 ላይ ከቁጥር 29 ላይ እንደነገረን ትሕትና ሊያስተምረን ዝቅ ብሎ የሐዋርያትን እግር እንዳጠበ መረዳት እንችላለን እግር ከሁሉም ሕዋሳቶቻችን በዝቅተኛ ቦታ የሚገኝ እንዲሁም ደግሞ አቧራ፣ ጭቃ የተለያዩ ነገሮችን ቆሻሻዎችን ሲሰበስብ የሚውል መሆኑን ሁላችንም የተግባር ምስክሮችንን እና የተናቀውን የመጨረሻውን የተለያዩ ነገሮች ያረፈበትን እግራችሁን ዝቅ ብዬ ካጠብኩላችሁ እናንተም ደግሞ እንዲሁም ራሳችሁን ዝቅ አድርጋችሁ እርስ በርሳችሁ ልትተጣጠቡ ይገባችኋል፣ ብሎ ሲያስተምረን ነው። ለዛ ነው እንደዛ እንድናደርግ እሱም ደግሞ አድርጎ አሳየ። ቅድም በጠቀስ ነው በዮሐንስ ወንጌል ምዕራፍ 13 ላይ እንዳያየ ነው እንግዲህ እኔ ጌታና መምህር ሲሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አለ። ስለዚህ እሱ ሊያስተምረን ዝቅ ብሎ እግራችንን ያጠበ ማለት ነው። ጌታችን ደቀ መዛሙርቱን በማጠብ እግራቸውን በማጠብ የትዕግስትና ጀማሪ ሆኖ እንዳሳየን ዛሬን ቅድስት ቤተ ክርስቲያን በዛሬ ዕለት በየቦታው ከፓትርያርኩ ጀምሮ ሊቃነ ጳጳሳት፣ መነኮሳት፣ ቆሞሳት፣ ካህናት ራሳቸውን ዝቅ አድርጎ የምዕመናንን እግር ሲያጥቡ የጌታችንን አርአያ ፈለግ በመከተል ነውና ስለ ስርዓቱ የመጣ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ነው። እግራችሁን ካጠብኩ እናንተም ደግሞ ትተጣጠፉ ዘንድ ይገባችኋል እንዳለ፣ እኛም ልንተጣጠፍ ወይም ደግሞ የታላቆቻችንን የታናሾቻችንን እግር ማጠብ እንዳለብን ሊያስተምረን ነው። ዛሬ ቤተክርስቲያን ለዚህ ትርግ ተግባር ምስክር ናት። በተለይ በተለይ ወደ ገጠሪቱ የኢትዮጵያ ክፍለ ሀገር ብንሄድ እንግድነት ወደ እነሱ ስንሄድ ዝቅ ብሎ እግራችንን ያጥባሉ። ምክንያቱም ኦሪጂናል ክርስቲያኖች ስለሆኑ ነው፣ ሞኞች ስለሆኑ አይደለም ወይም ደግሞ እኛ በራሳችን ቋንቋ እንደምንነጋገር እነሱ ፋራ ስለሆኑ እኛ ብልጦች ስለሆን አይደለም። ብልጦቹማ እነሱ ናቸው የአምላካቸውን መንገድ የሚከተሉ እና ሐዋርያትም ደግሞ ሐዋርያን አበውን ይሄንን ስርዓት ደንግጎልናል። በተለይ ሰለስቱ ምዕት በሃይማኖተ አበው ላይ ምዕራፍ 20 ከቁጥር 29 ላይ እንደምናገኝ እንዲህ ይላል፣ ወንድሞች ወደ አንተ በመጡ ጊዜ እግራቸውን ማጠብን ቸል አትበል፣ ይላል ቸል አትበል። ምክንያቱም አንዳንዶቹ ዝቅ ብሎ እግርን በማጠባቸው ምክንያት ሳያውቁ የጌታን እግር አጥበዋልና። ዘፍጥረት ላይ ወደ ዘፍጥረት ምዕራፍ 18 ላይ አብርሃም ዝቅ ብሎ የሥላሴን እግር ሲያጥብ እናገኛለን። እንግዶች መስሎት። ስለዚህ እኛ እንግዶችን እግር ማጠብ ቸል ማለት የለብንም ማለት ነው። ቸል ስንል ከጌታችን ከእግዚአብሔር አምላካችን በረከት ስለምንርቅ በረከትን ለማግኘት ሰው ወደ ቤታችን ስመጣ ዝቅ ብለን በአምላካችን አምሳል እግራቸውን ማጠብ ያስፈልጋል ማለት ነው። ይህ ባህል ሃይማኖታዊ ባህል ነው። መነሻው መጽሐፍ ቅዱስ የሆነ ነገር ሁሉ ሃይማኖታዊ በዓል መሆኑን ሁላችንም መረዳት ያስፈልጋል። ምንም የከበርን ብንሆን፣ ምንም ራሳችን በጣም የሀብት ማማ ላይ ያስቀመጥን ብንሆንም፣ ትልቅ የስልጣን ማማ ላይ ያለን ሰዎች ብንሆንም እንኳን ከጌታችን አንበልጥም። እሱ ዝቅ ብሎ እግራችንን ካጠበ እኛም ዝቅ ብለን እግራቸውን የእንግዶችን እግር ማጠብ ያስፈልጋል ማለት ነው። አንዱ ትሕትናን ሊያስተምረን ነው። ሁለተኛ ሐዋርያትን ሊያጠምቅ ነው። ሐዋርያትን ሊያጠምቅ እግራቸውን አጠበላቸው። ሐዋርያት መቼ ነው የተጠመቁ ቢባል በጸሎት ሐሙስ፣ በዕለት ሐሙስ እግራቸውን ዝቅ አድርጎ ሲያጥብ ሐዋርያት ተጠምቀዋል። ይህንን ደግሞ ከንግግራቸው ከቅዱስ ጴጥሮስና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ንግግር መረዳት እንችላለን ጥምቀት እንደሆነ። ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስ የቅዱስ ጴጥሮስን እግር ሲያጥብለት ቅዱስ ጴጥሮስ አልታጠብም ብሎ ነበር። ከዛ አምላካችን ምንድን ነው ያለው? እኔ የማደርገውን አንተ አሁን አታውቅም ብሎታል። እኔ የማደርገውን አንተ አሁን አታውቅም ስል ጌታችን እግር ማጠቡ ከተለመደው የእግር እጥበት ያለፈ መሆኑን እንረዳለን። አንተ አታውቅም ዝም ብለ ታጠብ አለ ቅዱስ ጴጥሮስ ግን ክርክሩን ቀጠለ። በፍጹም በአንተ አልታጠበም ስል ጌታችን መድኃኒታችን ኢየሱስ ክርስቶስ የመለሰለትን መልስ ስናገኝ ስናይ፣ በትክክለኛ ጥምቀት መሆኑን እንረዳለን። ምን ላል ካላጠፍኩ ከእኔ ጋር እድል የለህም አለው? ካላጠብኩ ከእኔ ጋር እድል የለህም። ይህንን ቃል ከምን ጋር ማገናኘት ይቻላል? ከዮሐንስ ወንጌል ምዕራፍ 3 ከቁጥር አምስት ላይ ያለውን አይለ ቃል ስናነብ እንደምል አይለ ቃል እናገኛለን። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። ወደ እግዚአብሔር መንግስት ሊገባ አይችልም። እንደዛ ስል ምን ማለት ነው? ቅዱስ ጴጥሮስን ጌታችን የተናገረውን ንግግርና ይህንን ኃይለ ቃል እስቲ እናገናል። ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም ብሏል። ስለዚህ ወደ እግዚአብሔር መንግስት ለመግባት የግድ መጠመቅ አስፈላጊ እንደሆነ ዮሐንስ ምዕራፍ 3 ከቁጥር አምስት ላይ ተጠቅሷል። እንደገና ደግሞ ጌታችን በዮሐንስ ምዕራፍ 13 ላይ ደግሞ የተናገረውም ለቅዱስ ጴጥሮስ ካላጠብኩ ከኔ ጋ እድል የለህም ስል ቅዱስ ጴጥሮስ ካልታጠበ አልተጠመቀም ማለት ነው። ካልተጠመቀ ደግሞ ከጌታችን ጋር መኖር አይችልም በሰማይ። ስለዚህ ከእግዚአብሔር ከአብ፣ ከወልድ፣ ከመንፈስ ቅዱስ ጋር ለመኖር ቅዱስ ጴጥሮስ እድል ፈንታው ጽዋ ተርታው ከእነሱ ጋር እንዲሆን መንግሥተ ሰማያትን ለመግባት የግድ መጠመቅ አለበት ማለት ነው። የጌታችን አይለ ቃል ይህን ነው የሚያሳየን። ካላጠብኩ ከኔ ጋ እድል የለም ማለት ካልተጠመቅ አሁን አጥቤ ካልጠመቅኩ ከኔ ጋ እድል የለህም የምለው ንግግር ጥምቀት እንደሆነ እንረዳለን። ጌታችን ዝም ብሎ እግራቸውን ያጠበ ብቻ ሳይሆን እንዳጠመቃቸውም ጭምር እንረዳለን። ይህን ደግሞ ቅዱስ ጴጥሮስ ተረድቶታል። ከተረዳ በኋላ ምንድን ነው ያለው? ጌታ ሆይ እጄንና ራሰን ደግሞ እንጂ እግሬን ብቻ አይደለም ብሎ መለሰ። ምክንያቱም ጥምቀት መሆኑን ተረዳው። ታዲያ እንደዛ ከሆነ መላ አካለን እጄንም እግሬንም ብታጥበኝ እግሬ ብቻ ለምን ታጥበኛለህ? አለ። ምስጢሩ ስለተገለጸለት አሁን ማለት ነው። ስለዚህ ጥምቀት እንደሆነና የታጠበ እግሩን ብቻ ከመሆኑ ይልቅ ሙሉ መላ አካሉ መታጠብ እንዳለበት ሲጠይቆ ጌታችን ምን ብሎ ነው መለሰለት? የታጠበ እግሩን ከመታጠብ በቀር ቅዱስ ጴጥሮስ ባለው መሰረት የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው አለው ኢየሱስ ክርስቶስ ሲመልስለት የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም እግሩን ከታጠበ ሁለንታው ነው ግን ንጹህ ነው ይላል። አሁን በጥሬ ቃል ዝም ብሎ እግረ ጥበት ነው ብለን ብንወስድ ሰው እግሩ ብታጠብ እንዴት ነው መላ አካሉ ንጹህ የሚሆነው? በፍጹም መሆን አይችልም። መላ አካሉ ንጹህ የሚሆነው ንጽህናው ከስጋ ንጽህና የዘለለ መሆኑን እንረዳለን። የጌታችን ንግግር ይህንን ያስረዳናል። መላ አካሉ ንጹህ ይሆናል፣ እግሩ ሲታጠብ መላ አካሉ ንጹህ ይሆናል ስል እግርህን ሳጥብ ከተጠመቅ መላ ሰውነት ነፍስ ንጹህ ትሆናለች፣ ከኃጢአት እስራት ነጻ ትሆናለህ ብሎ መግለጹን መረዳት እንችላለን። ምስጢሩ ይሄ ነው። ይህንን ባይሆን እግሬ ታጠበ ሌላ አካሉ በፍጹም ንጹህ መሆን ስለማይችል በዛ መረዳት እንችላለን። ስለዚህ አንዱ የጌታችን የሐዋርያትን እግር ማጠብ ምስጢሩ ምንድን ነው ቢባል፣ ሐዋርያትን ማጥመቁ ነው ማለት ነው። ሶስተኛው እውነተኛ ፍቅሩን ለመግለጽ ነው። እውነተኛ ፍቅሩን ለመግለጽ መሬት የሚረግጠውን እግራችሁን አከብራለሁ ሲል ነው። እግራችን እንኳን የተከበረ ነው በሱ ዘንድ። ጸጉራችን በሱ ዘንድ የተቆጠረ ነው። አንዳንዶቹ መልካማማትን መልካ መልኮችን ስንደግም ግራ ይገባቸዋል። አምላካችን ግን ስለ መልካማማት ሌላ ቀን ወይም ደግሞ ስለ መልካ መልኮች ስለ መልካ ኢየሱስ መልካ ማርያም ሌላ ቀን እናያለን። ስለዚህ መሬት የምረግጠው እግራችንን እንኳን እግዚአብሔር አምላካችን አከብራለሁ ሲል እግራችንን አጠበልን። የሐዋርያትን እግር ብቻ አይደለም አሳልፈው የሚሰጠውን የይሁዳን እግር እንኳን አጥቧል። የጠላቱን እንኳን ለመስቀል አሳልፈው ለሚሰጠው አካሉ እንኳን እያወቀ በጸሎተ ሐሙስ ዓርብ ወይም ደግሞ ከሰዓታት በኋላ ሐሙስ ማታ የሚያስይዘውን ሰውዬ የይሁዳን እግር እንኳን ዝቅ ብሎ አጥቦታል። እኛ ሁሉንም መውደድ እንዳለብን፣ ጠላቶቻችንን መውደድ እንዳለብን መጽሐፍ ቅዱስ ይነግረናል። አሁን ሁሉንም ነው የምንወደደው። እውነቱን ለመናገር በኃጢአት በኃጢአትማ እኛ ጠላቶቹ ነን። አምላካችን ግን ኃጢአታችንን ሳይቆጥርብን፣ በደላችንን ሳይሰፍርብን እንዲወደደን እንዲወደደን ስለዚህ እሱ ሁሉም በደላችንን ሁሉ ይቅር ካለን እኛም ደግሞ ይቅር መባባል ያስፈልጋል። አዋርያት ከተጠመቁ በኋላ እግራቸው ከተጠመቀ በኋላ እስከ ዓለም ዳርቻ ሄዶ ወንጌልን ሰብኳል። እግራቸው ሲጠመቅ ወደ ወንጌል ነው የሮጠው፣ ወይም ደግሞ ወንጌልን ለማስፋፋት ነው የሮጠው። ይሁዳ ደግሞ ያልታደሉ ይሁዳ ደግሞ ከተጠመቀ በኋላ ወደ አይሁድ ነው ወይም ደግሞ ወደ ይሁዳዎች ነው የሮጠው፣ ጌታችንን አሳልፎ ለመስጠት ብርን ለመቀበል። የኛ የእኛ እግሮች ወዴት እየሮጡ ይሆን? የእኛ እጆች የሚዘረጉት ሰውን ለመጉዳት ነው ወይስ ምጽዋት ለመስጠት ነው? የኛ አይኖች የሚያዩት ቅዳሴውን፣ ቃለ እግዚአብሔርን፣ መጽሐፍተ ቅዱሳትን ነው ወይስ የተለያዩ የማይጠቅሙ እድሜያችንን የሚፈጁ የተለያዩ ነገሮችን ይሆን? ስለዚህ እጃችን የእግዚአብሔር መሆን አለበት። አይናችን የእግዚአብሔር መሆን አለበት። አንድ ቤታችን እግዚአብሔር መሆን አለበት። እግራችን ወደ ቤተ መቅደስ የሚሮጥ መሆን አለበት እና አምላካችን ኢየሱስ ክርስቶስ በጸሎተ ሐሙስ ያደረገው ታምር የእግር እጥበት፣ ይህን ምሳሌ በማድረግ አባቶቻችን ምሳሌ በማድረግ ያጥባሉ። የሚያጥቡት ደግሞ ቤተ ክርስቲያን ደጋግመን እንደተናገርነው ቤተክርስቲያን የሚነበብ መጽሐፍ ናት የሚነበቡ መጻሕፍት ቤተ ክርስቲያንን ይገልጻሉ። ፊዚካሊ ቤተ ክርስቲያን ውስጥ መጽሐፍ ቅዱስ ይታያል፣ በተግባር ይታያል። እና አምላካችን ከበረከቱ እንዲያሳትፈን ከበረቱ እንዳያወጣን እስከ መጨረሻ በቤቱ እንዲያጸናን በቀኙ እንዲያቆመን የእሱ መልካም ፈቃድ ይሁንልን። ስላስተማረን ስለመከረን፣ የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን።